አሰላም አሌይኩም አረህምቱላህ በረካቱ። ውድ ተከበራችሁ የሙና ዩቱብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ውድ ህቶቼ በሰሞኑ ቤትሽ ስንት ጨረሽለት ስንት ጨረሰብሽ ምናምን ኮርኒስ ሁላ ጠይቃችሁ ነበረ። ለእያንዳንዳችሁ መልስ አልመለስኩም። ውድ ህቶቼ በጣም ይቅርታ። እና አልሐምዱሊላ እውነት እንደዚህ ሰርተን ብቻ እንዳንድ ነገር ቤት ማለት ለእኛ የሆነ ደስታችን ነው። የምሬን ነው የምላችሁ። አሁንም ያረዳችሁ ሰዎች አላህ ስብሐነ ወተሀላ ይርዳችሁ። እውነቴን ነው የምላችሁ፣ ይለፍታችሁ። ቤት ማለት የእውነቴን ነው የምላችሁ ቋሚ ነገር ነው። እሱን ስታዩ ቤት እንደዚህ ሰርታችሁ። ቤት ቤት ስል ብዙ ሰዎች ቤት አኸራ ነው ቤት አኸራ ነው ቤት እዚያ ነው ያላችሁ አላችሁ ኖ፣ እስከዚያም ቢሆን የምትለፉት ለምንድን ነው? የሰው ሀገር መታችሁ ከምትወዱ ቤተሰብ ከምትወዱ ባላችሁ ከምትወዱ ልጆቻችሁ ተለይ ተለይታችሁ የመጣችሁ ለምንድን ነው? ለብር እኮ ነው የመጣችሁት ማለት ነው። ስለዚህ የመጣችሁ መታችሁ ደግሞ እዚህ አመታትን አስቆጥራችሁ ዝም ብላችሁ ብትሄዱ፣ ይሄ ለራሳችሁ የጭንቅላታችሁ በሽተኛ ነው የምትሆኑት። ስለዚህ ቤት ቤት ለምን ትያለሽ? ያላችሁኝ ልጆች አላችሁ። እኔ አልሐምዱሊላ እኔ ማንም አላችሁኝ ምንም አላችሁኝ። አልሐምዱሊላ እኔ ስምንት ዘጠኝ አስር አመት ቁጭ ብዬ ሳይሆን አምስት አመት ወይንም ደግሞ በቃ አሁ እንደዛ፣ አምስት አመት በአምስት አመት መሀል ነው ይሄም ቤት ልሰራ የቻልኩት አልሐምዱሊላ። ይሄም ደግሞ የራስ ቁጭ ብነት ያስፈልጋል። ማንንም አልሰማም ባይነት ያስፈልጋል። በቃ ለራሳችሁ ሳትሆኑ ለሰው ብትሆኑ ምን ዋጋ አለው? የዛሬ ሰው ዛሬ ብሰጡት ነገ አኝኮ ነው የተፋባችሁ። ገባችሁ? ዛሬ እያላችሁ መስዋት ብከፍሉለት ነገ አኝኮ ኮ እንዲህ ባለሽበት ድርሽ ብሎ ማንሽ የሚያውቅሽ የለም። ግን ማንም ሆነ ማንም መጀመሪያ እራሱን መለወጥ አለበት። እራሱን ጥሩ ቦታ መጣል አለበት። ከዛዛም በኋላ ሌላው ሰው መርዳት ካለበት በትንሹ። በቃ አንቺ እዚህ ሀገር፣ አስር ሽንት ቤት እያጠብ ሽንት ቤት በጣም ቀላል ነው። ሽንት ቤት አንድ ልጅ ምናለችኝ መሰላችሁ እኛ ሰፈር ናት። አንቺ ለምንድን ነው ሰው አረብ ሀገር ሄዳለች አንቺ ለምን አረብ ሀገር አትሄጂም አልኳት። ወላሂ ነው የምላችሁ እዛው የቦታጅ ራያ ከተማ ልጅ ናት። እና ለምንድን ነው የማትሄጂው? እዚህ ብቻ በቃ ቴክኒክ ትመላለሳለች። ለትምህርት አትሎም ቴክኒክ ብቻ ስትመላለሽ ምናምን ስላት፣ እኔ እድሜ ለአባቴ መሬት እዛ ሂጅ የአሱርን ሽንት ቤት ከማጥበው እዚህ አልቀመጥም አለች። አንቺ ከምተኝበት ቤት የአረቦች ሽንት ቤት ይሻላል ነው ያልኳት። ገባቸው። የአረቦ ሽንት ቤት ይሻላል። ሽንት ቤት ሽንት ቤት ሲባል ስራ እኮ ነው፣ ስራ እኮ ነው። ሽንት ቤት ያናክል ጽድት ያለኮ እኛ ገብተን ዝም ብለን ክሮሊክስ ምናምን ለሽታ ደፍተን አዝርተን እንወጣለን እንጂ ያናክል የተግማማ ሽንት ቤት የለም። ገባችው እና አንዳንድ ሆን የሚካበዱ አሉ። ስለዚህ ያም ሆነ ይህ እኔ በጣም የከብደኝ አረባ ሀገር ላይ ጭቅጭቅ ነው። የአረቦ ጭቅጭቅ፣ የመዳም ጭቅጭቅ ሰውዬዎቹ በቃ ነዝናዘ ከሆኑ ከነሱ ጭቅጭቅ እንጂ ስራ ምንም ምንም ምንም ምንም ማለት አይደለም። የነግቀን በሰራችሁት ሁልሽም በቤትሽ ፋት ያለሽ ሁልሽም በቤትሽ ትስቅ ያለሽ ወላሂ ነው ምላችሁ። እንደዚህ ሰርታችሁ አገር ሄዳችሁ አገር ስትሄዱ ከምንም በላይ ከምንም በላይ የምትትደሳታላችሁ ረብል ነው ምላችሁ። እንዲህ በቃ እንዲህ ከእናንተ በላይ ደስተኛ ሰው ያለ ነው ማይመስላችሁ። ሁላ ሁሉ ነገር ጨርሳችሁ ለቤታችሁ ሄዳችሁ ቤታችሁ እንደዚህ በቅ ምን የለባችሁ ምን በቅ ደስ ነው የሚላችሁ። የምሬ ነው ብላችሁ እና እና ምን መሰላችሁ፣ እኔ ምን መሰላችሁ፣ ገና ቤቱ ሲገዛ፣ ቤቱ ከተማ ነው ጎመን ምናምን በጣም እንትን ስለሚል ነው ውዶች። አሁን ጎመን አምናልታችኋል ከዛ ገና ስገቡ እኔ ደስ ይለኛል እንደዚያ አትክልት ምናምን ገና የመጀመሪያ ሰዓት ነው እንጂ አሁን አትክልት ምናምኑ አቮካዶ፣ ጎመን ምናምን በትንሽ ግቢ በሁለት መቶ ሃምሳ ካሬ ማለት ነው። በሱ በቃ ትተክላላችሁ ትኖራላችሁ። እና ቤቱ ገና ሲገዛ በጣም ያስጠላል። ከመጀመሪያው በጣም ያስጠላል። ግን አቀራረጹ የዩቱብ አይደለም፣ ገባችሁ ሲቀረጽ የዩቱብ አይደለም። ለዛ ነው በደንብ ላሳያችሁ ማለት ነው እና በቃ ግቢ ላይ እንደዚህ አበባ ስትተክሉ ምናምን በጣም ደስ ይላል እና ከመጀመሪያው በጣም ያስጠላ ነበረ። ያው ዝም ብሎ ነው የተገዛው። እንደምታውቁት ሁሉ ነገር ያለቀበት ቤት ከሆነ ብዙ ብር ይጠይቃቸዋል፣ ገባቸው ብዙ ብር ይጠይቃቸዋል። ለዛ ያው ዝም ብሎ ነው ቤቱ የተገዛው የነበረ የቀ ሲገዛ በቃ ግን በአሁኑ በዚህ ጊዜ አይደለም በአሁኑ አይደለም ስላችሁ በአሁን ጊዜ ሳይሆን አሁን አሁን ስንት ሁለት አመት ምናምን እንደዛ ነው። ከዛ በቃ ከስምንት መቶ ሺ አይደለም ዘጠኝ መቶ ሺ ብር ምና ከ ምናምን ነው። እሺ ሄኩት ወደ ሀገር አምስት አመት ሰርቻለሁ ብያቸዋለሁኝ። ዘጠኝ መቶ ሺ ምናምን እሺ ሄኩኝ ራሴ። ከዛም በኋላ ከሄኩ በኋላ ቤቱ እንዳለ ተገዛ። እንዳለን የተገዛው ሲገዛ አንዱ እንደ እንትኑ እንደ ኮሊደር ነገር ኮሊደር አዎ፣ እንደ ኮሊደር ነገር ዝም ብሎ የሚኖሩበት ነበር። ዝም ብሎ የተቀጠለ ቤት ነበረ። በጣም ያስጠላ ነበር። ወረብን ነው የምላችሁ። ከዛ በቃ በር እጄ ላይ ስላል ማለት ራሴ ይዤ ስለሄድኩኝ በብላኔ በመፎይን ብር ካላችሁ፣ እውነቴን ነው የምላችሁ ብር ካላችሁ በሰማይ መንገድ አለኮ፣ የሚባለው የእውነት የመብከያ ምሬን ነው ብቻ ሳያስበው ራሱ በጣም ደስ ይለኛል። በቃ ተስፋዬ ነው የመኖሬ እውነት የመኖሬ ታይት በቃ ተስፋዬ ነው። እና ምን መሰላችሁ፣ ልክ በቃ መኝታ ቤቱ እንደገና ነው የተስተካከለው፣ ሳሎኑ እንደገና ነው የተስተካከለው። ከዚያም በኋላ ከዚህ በኩል ያለው ሳሎን እንደገና ተስተካከለ። እንደገና ሳሎኑ ተስተካከለ። እንደገና ውሃ ልክ ምናምን በቃ ብዙ ፕሮሰስ ነበረው። ሁሉም ነገር አልሐምዱሊላ አለቀ። ብቻ አልሐምዱሊላ። ለእኔ አንድም ክላስ ብትሆን ብርቅ ነው ብርቅ ናት። ጂ ፕላስ ቤቱ የሚሰራው ለራሱ ነው። እኔም ደግሞ የምሰራው እቺ የምሰራው ለራሴ ነው። ገባችሁ ወዳጆቼ? እና ያን ብር እዥ ሄጄ በራሴ በፈለኩት አይነት አሰርቼ በምፈልገው አይነት ቤት ያለቀ። ነገር ግን እንደምታውቁት ስራ ያስፈልጋል። ኢትዮጵያ ስትኖሩ የሆነ ስራ ሊኖራችሁ ይገባል። እና አንድ አመት ኖርኩኝ። ከዛም በኋላ ግን ራሴን ቁም ብዬ ሳይ እንደዚ ሆ በእንደዚህ አይነት መልኩ መቀጠል አልችልም ምክንያቱም ጤነኛ ስለሆን ካሁንም መሄድ አለብኝ ብዬ እንደገና ወደ ሳውዲ ተሰደስኩላችሁ ማለት ነው ያስገባችሁ ውድ እህቶች ስለዚህ እስከመጣችሁ አረብ ሀገር እስከመጣችሁ ድረስ እኔ እህቶቼም በቃ እኔ ለእህቶቼ ራሱ ሁሌ ያኔ ብቻ በቃ እንትን ሆኖብኝ ባይሆን በቅ እንዲያቁኒ የምፈልገው ነገር ቢያረጉ ለራሳቸው ጥሩ ቦታ ቢደርሱ በጣም ደስ ይለኛ። አልገባችሁ፣ ምን መሰላችሁ? በአሁኑ ሰዓት ባህልም ብትሉ የትኛው ባልና አሁን ቤቱን ጎዝ ጉዞ ነኝ ምስቴ በቃ ብሎ ሚያገባው እንዳለ። ዲያስፖራ ናት ወይ ምን አላት ቤት አላት ወይ? ይህን ከተማ ገጠር ሳይል ይሄን ነው የሚጠይቀው። ወንዱ ራሱ ተበላሽቷል። በቃ የለም ሲጀመር በመቶ በቃ ዘጠና አምስት ፐርሰንት አምስት ፐርሰንት ራሱ ኔ አለ ብዬ አልገምትም። ስለዚህ ውደቶቼ እናንተ ባላገባችሁም አላገባችሁም ቤት ካላችሁ ባላት ራሱ ያስቀብራችኋል። ገባችሁ ኖ እሱም ምሳሌ ምሳሌ ቤቱ ውራ በመቱ ቤቱ ራሱ ስገዙ እሱ ግማሽ አንቺ ግማሽ ካወጣችሁ ሁላችሁም ሁለታችሁም ተከባብራችሁ ነው የምትኖሩት። ገባችሁ አደል? ስለዚህ አረብ ሀገር እስከመጣችሁ ድረስ የሰው ቤት መታችሁ ስራ ስራ ሀገር ማለህ እዚህ ማለህ ኖርማል ነው። ለስራ አይደለም የሰው ፊት እየገረፋችሁ። እንደፈለጋችሁ ሰዓት በሉ፣ እንደፈለጋችሁ ሰዓት ተዝናኑ፣ እንደፈለጋችሁ ሰዓት ለብሱ። ማንም አፉን ሲከፍቱባችሁ፣ ይሄ ሁሉ ሰብር አድርጋችሁ እናንተ ደግሞ ለምን እልህ ይዛችሁ የሆነ ነገር ማድረግ ለቤተሰብ አትርዱ? አደጋ የመጀመራችሁ የምትመጡ ባል የሌላችሁ ልጆች ቤተሰቦቻችሁን መጀመሪያ መለወጥ አለባችሁ። ዛሬም ነገም ማውራው ነው። ከዛም በኋላ ግን ለቤተሰባችሁ የሆነ ነገር ካረጋችሁ በኋላ ለራሳችሁ ራሳችሁን ነፍስያችሁን አትርሱ። ውድ እህቶቼ ጠንከር በሉ። ሞኛችሁኑ ላለቀሰልሽ ሁሉ ብር አትላኪ።